ይህም ወደ መጨረሻ ላይ ቢወስደው የተሻለ ርዕስ ነበረ። ለምን ወይም ደግሞ ሲፋትል ሩፎች ሲያስቀድሞ ይህኛውም ቢያመጣው የተሻለ ነበር። አሁን ግን ሲፋትል ሩፉን ሳያስቀድም ይህን ማምጣቱ ትንሽ የሚያደናግር ይመስላል። ለማንኛውም ምን ነው ፈስሉን የሚለይ ነው። ፊሐካም ህግን አስመልክቶ፣ አሊድጋሚ የድጋምን ህግ አስመልክቶ ኢድጋም አሳልፈናል ከኋላ አሊድጋም ፊ ናም ኑነሳኪና ወተን ዊን በሚለው ላይ ድጋም ምንድን ነው የሚለው ሁክም አሳልፈናል። እዚህ ጋር አሁን እየመጣለው ለሶስት የከፍላቸው ነው ድጋም ሙተማሰሌ፣ ሙተቃረቤና ሙተጀኒስ የሚባሉ ሶስት የድጋም አይነቶች አሉ፣ ቁርአን ላይ የምናገኛቸው ማለት ነው እና እነሱን ሊያስረዳና ሊያብራራን ሊያብራራ እንዲገልጽ ያመጣ ነው። ፈስሉን የሚለይ ነው፣ ወይም ከኋላ ያለውን የሚቆርጥ ወደፊት ያለውን ያብራራ ነው ማለት ነው። ፊአሕካሚ፣ ህግን አስመልክቶ፣ አልኢድጋሚ የኢድጋምን ህግ አስመልክቶ ኢድጋም ብሎ ማለት መጨፍለቅ ማለት ነው። ኢድጋሙ ሸይ ፊ ሸይ ማለት ነው። ል ማሆን ኢድጋሙ ኢድጋም ማለት ምን ማለት ነው ይላል። ኢድጋም ማለት ምን ማለት ነው? ኮስኮ ኢባረቱን ገለጣ ነዋ

አን ሓዲማ ፊአክሪ በአንድኛው ላይ ማስገባ ነው አለ። ስዋል ጥያቄ ላ ከም ጭስሚን የንቀሲሙ ላ ከም ወደስን ጭስሚን ክፍል የንቀሲሙ ይከፈላል። ኢድጋም ወደ ስንት ክፍል ይከፈላል? አ አሁን ኢድጋሙን ትርጉሙን ብሎ ማለት አንድም በአንድ ነገር ላይ ማስገባነው አለን ሩ ይሄን ካለ በኋላ

የሚባላል አለ አወለን። የመጀመሪያው ድጋሙ ሙተማሲለይን ይድጋሙ ሙተማሲለይን የሚባላል አለ። ምንድስ ምን እንደሆነ አባራና ማሆ ይድጋሙ ሙተማሲለይን ይድጋሙ ሙተማሲለይ ምን ማለት ነው? አለ ማሆ ይድጋሙ ሙተማሲለይን ጀዋብ ማሆ ተመሳሳይ ሊዛመዱ ነው፣ ሊስማሙ ነው። ሐርፈይን ሁለት አርፎች

ሲፋ ምንድን ነው? መውጫ ቦታቸው እነዚ ነዚ መቀደም አለባቸው። ለዛ ነው አሁን ለማብራት ያስቸግራል አለኩት ማለት ነው። ስለዚህ ወስኳ የተፈቅ ለስማ መሆና ለሐርፈይኒ፣ ሁለት ሐርፍ ሲፈተ ወመክረጃ በመውጫ ቦታ እና በባህሪያቸው አንድ መሆን አለበት። ማሁ ሁክሙ ይድቃ ማድረግ ነው። ውጁበን በግዴታ ማለት ነው። በግዴታ ይድቃ መደረግ አለባቸው። ለምሳሌ ናሁ ድሪብ ቢዓሳከ አልባህር፣ አዩ ድሪብ ቢዓሳከ አልባህር ነብሩ ቢዓሳከ ወበብትር ማነው በብትር ምታው ባህሩ እንደሚለው ድሪብ። አሁን ባ መጥቷል። ከዛ ከባባ ፊት ደግሞ ባ ሁለት ባቦች ባባውቷል። መውጫ ቦታቸውም ሲፋቸውን ተማሳይ ናቸው። ተማሳይ ስለሆኑ መውጫ ቦታቸው እንደዚህ ባህሪያቸውን ተማሳ ነው። ስለዚህ እዚህ ላይ ምናደርጋለን? እንደገማቸው እንጨፈልቃቸዋለን። ስሙን ይባላል። ድጋም ተማስለይን ይባላል። ና ኢድርብ ዓሷከል በሕር ኢድርብ ኢዩ ባናባን ጨፈልቅን ማለት ነው። ወከዛሊክ በላ ይኻፉነ በላ በል ላ ይኻፉነ ነበረ በል ላ ይኻፉነ። ስለዚህ ላምና ላም ስለመጡ ምናደርጋለን? እንጨፈልቃቸዋለን። ህጉ ምን ይባላል? ደጋሙ ተማሲል ይባላል። ለምን መውጫ ቦታቸውም ባህሪያቸው ተማሲል ስለሆነ ወቀድ دخلوا ሱረቱል ማኢዲ ላይ ወቀት دخلوا አሁን ቀድ ሚላለ እዛ ነበረ ከዛ ዳል ዳል ስለሆኑ ምን እንጨፈልቃቸዋለ። ህጉም ይባል ደጋሙ ተማሲል ለመውጫ ቦታቸውና ዳል ዳል ስለሆኑ መውጫ ቦታቸው ባህሪያቸው ተማሲል ወቀድ دخلوا الذهب ولم ልዛል ነው ም ላይ እንደዛው፣ ወማሽ ባህ ዛሊክ ይሄን የመሳሰሉት ኢድጋም ተማሲለይን። ኢድጋም ተማሲለይን ምንድን ነው ከተባል ኢድጋም ተማሲለይን ማለት በቃ መውጫ ቦታቸውና ባህሪያቸው ተማሳሳይ ከሆነ ኢድጋም ተማሲለይን ይባላል። ነው በቃ ባህሪያቸውና ና ባህሪያቸውና የመውጫ ቦታቸው የሚመሳሰሉ ከሆነ የመውጫ ቦታቸው ፊደሎቹ የሚወጡበት ቦታና ባህሪያቸው የሚመሳሰል ከሆነ ኢድቃም ሙተማፊ ለይን ተብሎ ይጠራል። ይሄን ያዙ በቃ ሌላው ሳኔን ሁለተኛው ኢድቃም ሙተቃሪበይን የሞ ኢድቃም ሙተቃሪበይን የሚቀራረቡ ማለት ነው። ምን እንደው ይነግራል። ማሆ ኢድቃም ሙተቃሪበይን ኢድቃም ሙተቃሪበይን ምን እንደ ነው? ወስኮ ማተቃረበ የተቀራረበ ነው። መክረጀም ወሲፋ የመውጫ ቦታቸውና ባህሪያቸው የተቀራረበ ከሆነው ወስ እኮ ማተቃረበ የተቀራረበ ከሆነ መክረጀን መውጫ ቦታቸውና ወሲፋ እንደዚሁም ባህሪያቸው። ኢንሻላህ ወደፊት መክረጃቸው ሲፋቸው ስለመጣ እዛ ላይ ሲመጣ በደንብ ግልጽ ይሆንላት። ኢንሻላህ አሁን ባለንበት ብቻ እንያዘው። ኢድጋሙ ተቃሪበን ምንድን ነው የሚባለው? መክረጅና ሲፋ የሚቀራረቡ ከሆነ የሚመሳሰሉ ሳይሆን የሚቀራረብ ከሆነ ና ማሆ ኢድጋሙ ተቃሪበን ሆ ማተቃረበ መክረጀን ወሲፋ በባህሪ የሚሆን በመውጫ ቦታ የሚመሳሰሉና የሚቀራረቡ ከሆነ ኢድጋሙ ተቃሪበይን ይባላል። የሚቀራረቡ ከሆነ የመውጫ ቦታቸው ባህሪያቸው የሚቀራረብ ከሆነ ኢድጋሙ ተቃሪበይን ይባላል። ማ ሚሳሉ ዛሊክ የዚህ ምሳሌው ምንድን ነው አለ። ሚሳሉ ታይ ታን ብንመለከት እንደ ዛል ዛልን ብንመለከት፣ ለምሳሌ አሁን ታና ዛል መውጫ ቦታቸው የተቀራረበ ነው። እንደዚሁም ደግሞ ና የሲፋቸው ባህሪያቸውም የተቀራረበ ነው። ስለዚህ ምን ተባሉ? ድጋም ሙተቃሪበ ለምሳሌ የልሐስ ዛሊክ ላል። የልሐስ ይደገማሉ ማለት ነው። በቃ የልሐስ ዛሊክ ነው እንደገማቸው አለ ማለት ነው። ወሚሳሉ ባም ብንመለከት እንደል ሚሚ አሁን ይቀራረበ መውጫ ቦታቸው የባም ከንፈር አካባቢ ነው። የሚ መውጫ ቦታቸው እንደዛው ከንፈር ላይ ነው። ሲፋም እንደዛው ይቀራረባሉ። ስለዚህ ምን ይባላል? ይሄ ድጋም ሙተቃረበ። ለምሳሌ ያ ቡነየር ከማ እርከብ ማዕና እርከብ ነበር። አሁን እርከብ ማዕና ነበረ፣ ግን እንደገማቸው አለ። ያ ቡነየር ከማ ማዕና ይው ባው ይጨፈለቃ ዘራበ ያ ቡነየር ከማ ማዕና አለ እርከብ ማዕና ነበረ። ያን አይደረግም። ለምን ድጋም ሙተቃሪበስ ያ ቡነየ ርከብ መዓና ይሄ ምንድን ነው? ኑሕ ዐለይ ሰላም ልጃቸውን እየመከሩት ነው። ያው እንግዲህ መርከቧን ከሰሩ በኋላ ህዝቦች ዘጠኝ መቶ ሃምሳ ዓመት ከጠሯቸው በኋላ እንቀበሉን ሲሉ ያው አላህ ስብሃነ ወተዓላ መርከቧን ስሩ አላቸው። ያው መርከባቸውን ከሰሩ በኋላ ቅጣቱ ሊፈፀም ሲል አላህ ስብሃነ ወተዓላ እንግዲህ ያው ወንድና ሴቱን እያደረግ በመርከቧ ላይ ጫን ተባሉ፣ ነው ዓለይሂ ሰላም። ከዛ በኋላ መጫን ጀመሩ። የጫኑ ባሉበት ሁኔታ ልጃቸው ገለል ብሎ ነበር ያለው። ከዛ ያ ቡነዬ አንተ ልጅ ሆይ አሉት፣ እርከብ መዓና ከኛ ገና ተሳፈር እኛ ጋር እዚያ መርከቧ ላይ ወጣላችሁ። ኧረ እኔማ ወዴ ተራራው እወጣለሁ በሱ እጠበቃለሁ አሉት። قال لا عاصم اليوم من امر الله ዛሬኮ

አሁን ላምና ቃፍ ናም ቃፍ እና ካፍ መውጫ ቦታቸው ተቃረበ ነው። አንዱ ካፍ አንዱ ዚ ቅላል ባህሪያቸውን በዛ ለክ ነው። ናም ቃፍ እና ካፍ አለም ነክሉኩ ስለዚህ ቃፋ ተደገመች ማለት አለም ነክሉኩም አለም ነክሉኩም ነበር። ስለዚህ እሷን እንታትና ይጨፈልቃል ማለት ነው። ይሄ ምን ይባላል? ደጋም ተቃርበይን ሳለሰ ሶስተኛው ይደጋም ሙተጃኒ ሰይን ይደጋም ሙተጃኒ ሰይን ይባላል። የመጨረሻው ክፍል ማለት ነው። ናም

ኮ ስኮ ማ መተሃደ አንድ የሆነው መክረጅ በመውጫ ቦታ አንድ ናቸው፣ ግን ወክተለፈ ሲፋ ባህሪያቸው የሚላየው ከሆነ ኢድጋም ሙተጃኒሰይን ይባላል። ወ ማ ማ ዛሊክ ላይ የዚህ ምሳሌው ምንድነው ይላል። ማሚሳሉ ምሳሉ ዛሊክ የዚህ ምሳሌው ምንድን ነው? ለምሳሌ ምሳሉ ጧይ እንደ ታ አሁን መውጫ ቦታቸው አንድ ነው። ታ ዳል እንደዙም ጧ አንድ ቦታ ነው የሚወጡት፣ ግን ሲፋ አይገናኙ ለዛ ነው ሚሳል ጣይ እንደታ ብንመለከት ለእምባሳታ ታይ ለየሄደከ ሃቢልና ቃቢል እያሉ የሚገልፁም ማለት ነው። እጅ ለእምባሳታ አሁን እዚህ ጋር ማለት ነው። ወሚሳል ታይ እንደ ታን ላይ ለምሳሌ ታዋ ላይ ዳል ደግሞ አሁን ታና ዳል መውጫ ቦታቸው እንደው፣ ባህሪያቸው ግን አይገናኝ። አስቀለደ እንደማ ሌላው ወሚሳሉ ላምእን እንደ ራ ላምና ራ መውጫ ቦታቸው አንድ ላይ ነው፣ ግን ባህሪያ ይገናኙ። ወቁል ረቢ ለሶስት ከፈል ነው ማለት ነው። አንደኛ እንዳየነው ኢድጋም ሙተማሲለይ ነው። ይሄኛው በባህሪም ሆነ በመውጫ ቦታ አንድ ከሆኑ ኢድጋም ሙተማሲለይ ይባላል። ኢድጋም ሙተቃረበን የምላቸው ሲፋን መውጫ ቦታቸውና ሲፋቸው የሚቀራረብ ከሆነ ነው። ኢድጋም ሙተጀኒሰን የሚባለው ደግሞ በመውጫ ቦታ አንድ ናቸው፣ ነገር ግን ወክተለፈ ሲፋ ባህሪያቸው የሚለይ ከሆነ ኢድጋም